ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? በደቃሚ ን ያሉ እግዚአብሔር ይመስገን። ያው ለብሩክ ለሃይሚ በዝናብ እየተቀጠቀጠ ማለት ነው እና አንተ ኤፍሬም ግን ማለት ተንኮለኛ ተንኮለኛ ተንኮለኛ እየሆንክ ልጅ ማለት ነው እና በናት በናት እንደዚህ አይነት ፕራንክስ በሰራ ጥሩ ነው ማለት ነው አንደኛ በጣም በጣም ነው የሚደነግጠው ልጁ ራሱ ማለት ነው። እንዴ ምን ብሎ እንደንት እንዳልተቃላችሁ ሀይሚ ጠፍታለች እና የአፋልጉኝ የአፋልጉኝ ንትንየአፋልጉኝ ንትን ወረቀት በየንት በየስልክ እንጨቱ ላይ ተለጥፏል እና እና መተክ ደውል ና አጣራ ምናምን ይለዋል ማለት ነው። ከዛ ብሩኮይ በዝናብ እየተደበደበ ማለት ነው እየተደበደበ ዝናቡ እንዲ ጭፍጭፍ እያደረጉ ፀጉሩ ከፀጉሩ ላይ ራሱ ውሃ ይንጠባጠባል ማለት ነው። እና እንዴ አንተ በሃይምና በብሩ ሲመጡብን አንወድም። አንተ እየተመታክ ማለት ነው። ቀልድም ቀልድ ራሱ ማወቅ አለብን ማለት ነው። እንዴ ለሁለተኛ ጊዜ እንደዚህ አይነት ነገር ባታደርግ ጥር ነው። አሁን ይሄ ልጅ ገና ከመንገድ መግባታቸው ነው፣ እረፍ እንኳን አላሉ ሌላ ነገር በቃ። እንዴ እኔ ወደ ቤት ሳስገባት በቃ። በጣም በጣም በጣም ነው የደነገጠው። ደግሞ ያሳዘነኝ ፎቶሽንም እንደዚህ ፎቶሽን ራሱ እንደዚህ ቅደዱት። አይ ወይ ኔ ሀይሚ ቀዳደዱ ሽኮኔ ል እኔ ልቀደድ ምናምን በቃ ወይ ኔ ብሩኬ ግን ሲያሳዝን ማለት ነው። እና ግን የንግስትን ፎቶ የሀይሚን ፎቶ እንደዚህ መቅደድ ተገቢም አይደለም። እንዴት መጣልክ? እንዴት መጣልክ? ዱባይ በቃ ዱባይ ሊዝናኑ ስለሄዱ ከመዝናናት ወደ መጉላላት ብሎ ማለት ነው። ደህና ያርግቶ በይኔ ብስማ፣ እውነትም በአንቺ አይምጡብኛል። በሀይሚ ብሩክ በሀይሚ ቀልድ አያውቅም አሉ፣ አብሶ ደግሞ በእንደዚህ አይነት ነገር። ስልክ እንኳን ሲደወል ሀይሚ ምናምን ሲል ሀይሚ ምን ሆነች ምናምን ነገረኝ እንጂ ምናምን አለ ማለት ነው እና ብስማ፣ በወልድ በቃ እኔ እንዴት እንደደነገጥኩ ማለት ነው እና ለሌላ ቀን በሀይሚና በብሩኬ ቀልድ የለም ማለት ነው። ለምን ስትሰራ ፕራንክ ራሱ እንትን ማለት አለብህ የሆነ የሚያስደነግጥ ነገር መስራት የለበክም ገባህ አይደለም ለሌላ ጊዜ ትምህርት የሆነክ ማለት ሲጀመር እነሱ ገና ከመንገድ የመጡ ሰዎች ናቸው ሲጀመር ደግሞ እኛ አንፈልግም የሃይሜን የብሩክ ነቀ ስለሆነን ቀልድ አናቅም ለሁለተኛ ጊዜ እንደዚህ አይነት ፕራንክ ይቅረብህ ማለት ሲጀመር ማለት በዝናብ እንደዚህ አስደበደብኩ ቡቡን ሀይሚያውን ብታይ ማለት ነው ታብድ ነበረ በቃ ታብድ ነበረ ማለት ለምን ብትል በቃ እንደዚህ አይነት ነገር አትፈልግም እንደዚህ እንዲሰራ በጣም አብሶ ገና ከመንገድ ናቸው፣ ገና ጎናቸውን ርፍ ከማረጋቸው በኋላ ከድካም ሌኔ የመጡት አንተ ደግሞ ብለብለ ልዩን በዝናብ ታስቀጠቀጧልክ ማለት ነው እና ግን ያው እሱ ባይዘውል ብሩክ ላሃይሚ ምን ነገር ይካፍላል አይደለም? በዝናብ በረዶ ውስጥ ራሱ ይገባል ማለት ነው። ለምን በጣም በጣም ነው የሚወዳት፣ በጣም ነው የሚያስባት ማለት ነው። ለምን ቀሱን ሲነኩበት ቀኝ አይኑን የተነካበት ያህል ነው የሚሰማውና እኔ እንጃ። ወዲያውኑ በአንድ ብንን ብሎ እየሮጠ ራሱ የመጣው ማለት ነው። ሲደወልለት ሀይሚ እንደዚህ እንደዚህ እንደዚህ ተብሎ ሲደወልለት ራሱ ከአንዳንድ እንኳን አላመነታም ሲመጣ ማለት ነው። እና በጣም በጣም በጣም ራሱ ልዩ ራሱ ገረመው ፕራንክ አድራጊው ማለት ነው። እንዴ እኔ በጣም በጣም ትገልት ትለያለ እኔ እንደዚህ አላሰብኩም። እንዴ ሀይሚ ኮናት እንዴ በእንደዚህ አይነት ቀልዳለ ወይ ጠፍታለች ብለክ እየነገርከኝ እንዴት ነው የምቀረው? ምናምን አለ። እና በጣም እንትን ነው። በቃ ደሞ እኮ የሚገርመው ነገር ከሀይሚ ጋር እንኳን ተመካክሮ እንኳን ቢሆኑ እሷ እኳ አታቅም፣ እሷ ማታቅም እሱም አያቅም፣ ሁለቱንም ፕራንክ ያደርጋቸው ማለት ነው። እሷ ራሱን በድንጋጤ አረን ያለው ትለዋለች፣ እንዴ አረ እንደተደውሎልኝ ምናምን ሲላት ማለት ነው። ከዛ መጨረሻ ላይ ሲነግራት ፕራንክ ነው ምናምን ሲላት፣ በቃ ችግር የለም ተረጋጋ፣ ምናለችው ማለት ነው እና በጣም በዝናብ እንደዚህ ብስብስ ብሎ አንጀቴን በላይ ማለት ነው። በዚህ በብርድ ማለት ነው አስባችሁታል። ከድካም ነው የመታችሁት። እንደዚህ አይነት ነገር ስትደረጉ አለመምታቱ ራሱ ብሩክ ትዕግስትነቱ ማለት ነው እና ኦልሬዲ ግን ተሳክቶልካል ፕራንክ ካሊፎኑ ሳለ። ግን አንዳንድ ጊዜ የሆነ በቃ ማሰብ የሚባል ነገር አለ ማለት ነው እና በጣም ከመንገድ ነው የመጡ ታቃለ ያለውን ነገር እየተከታተልካቸው እንደሆኑ ፍቅራቸውን ገና ዱባይ ላይ አጣጥመው ደስታቸውን ሳጨርሱ ብሩክን ብታጉላለው አስበካል። አሁን እሷ አድራሱ በድንጋጤ ራሱ ሀይሚ የሆነ ነገር ብትሆን ምናምን በጣም ከባድ ነው። አንዳንድ ጊዜ የምንሰራውን ነገር ብናም ጥሩ ነው ብዬ አስባለሁ። ያው ሀይሚ ስልክን ጨሌ ተለጣጥፈን ተለጣጥፈች ወንዶች እኔ ያሳዘነ ብሩኬን እንደዚህ ይቀዳዱሽ፣ እንዲ እንደዚህ፣ ወይኔ እንደዚህ ልቀዳደድሽ አላለ ወረቀት። ግራ ገባው እኮ የሚሄድበት የሚጨበጥበት ሁሉ ግራ ገባው ማለት ነው። በቃ ሊደውሉ ለፖሊስ ደውላሉ፣ እኔ ደውላሉ ምናምን አለ ማለት ነው። እና ለአይሚ ሲደውላት አራአለሁ ትለዋለች። ከዛ ተረጋጋ፣ አስባችሁ ተረጋጋ ምናምን አረ ጠፍተሻል ብሎ እኮ ተለጥፏል ምናምን ይባላል ማለት ነው። በቃ አላመንም በጣም በጣም ነበር የደነገጠው ማለት ፕራንኩ እንኳን ነው ሲለው እንትን ብሎ በጣም እስከ የሆነ እውነት ግን ፕራንክ ነው ምናምን ሲለው ነበረ እና ፕራንክ መሆኑ ረሱ አላመንም እና ለሌላ ቀን ግን እንደዚህ አይነት ነገር ባታደርግ ጥሩ ነው ብዬ አስባለው ለምን ብትል ሰው ይጎዳል እንደዚህ አይነት ነገር ፕራንክ እንደዚህ በጣም ከባድ ነው እና ለሌላ ጊዜ ስትሰሩ ፕራንካችሁን ተማሩበት። አሁን አንተ በጣም ከዚህም በፊት እኔ ፍሬም ራስ ፕራንክ ታደርጋቸዋለህ፣ በቃ አትፈራም፣ ደፋር ነህ። ግን ብሩኬና ሀይሚ ጋ ቀልድ የለም። በድምቀቶቻችን ስስ ጎናችን ናቸው። እንዴ በዝናብ እንዳስደበደብክ ቡቡዬ።